አስረግጬ ነው ምናገር፣ ይሄ ወንጌል አይደለም። ገረሽ ኢየሱስ ክርስቶስ ትልቁ አምላክሽ፣ ጌታሽ፣ መድኃኒትሽ ልታዩው የምትጓጉው ጓጉው ምትኖሪለት ጌታዬ ያልሽው አምላክሽ በእሷ ማህፀን ውስጥ እንዳደረ የኢትዮጵያ ኦርቶዶክስ ቤተክርስቲያን ወደ ራይ ይገኝላት። ወይኔ! ወይኔ! የሆነ ቦታ እንቀየር፣ ቸርች መቀየር አለባት። እየቀደሙን ነው፣ ፕሮቴስታንት ውስጥ ውበት ኖሮ አይደል። እውነት ልንገራችሁ፣ አሰሙኝም እንደማ እንደማ ሰላም ሰላም የእግዚአብሔር ቤተሰቦች የእናታችን የቅዱስ ድንግል ማርያም ወዳጆች እንደምቆያችሁ ቆያችሁ እንደምን እስከዚህ ሳደረሳችሁ እኔ አለው እግዚአብሔር ይመስገን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ እኔ ሰው ስናካፍ ሱባላለሁ የየቱ አዶ ቤተሰብ የሚል ዩቲዩብ ቻናል ነው። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ሰብስክራይብ አድርጋችሁ የምትመለከቱ እግዚአብሔር ያክብርልኝ። በጣም በጣም ነው ማመሰግነው። ቪዲዮንም ከመጀመራችሁ በፊት ላይክ ስለምታደርጉ አመሰግናለሁ። ገንቢ አስተያየት የምትሰጡኝ ያላችሁ እና በኮሜንት ላይ እናንተንም ከልብ ላመሰግን እወዳለሁ። በዛሬው ቪዲዮአችን ሜሎስ በጣም በጣም የተዋረደበት ቪዲዮ አለ። እናም ደግሞ እህታችን ኑሀሚ ተረጋግታ ስትጠይቅ ነበርእና ተረጋግቶ የጠየቀ ወዴት እንደሚሄድ ግልጽ ነው። እሷንም እናያለን። በፕሮቴስታንት ቤት ያሉ አንዳንድ ሰባኪያን ደግሞ መሯቸዋል መምጣት የሆነ ሼም ይዟቸው ነው እንጂ በጣም መሯቸዋል። ስለ ኦርቶዶክስ እያወሩ ያሉትንም እናያለን። እስከ ቪዲዮ መጨረሻ እንድትከታተሉኝ በትትና ጠይቃቸው ያለው ይህ ቪዲዮዎች ለብዙ እንዲዳረስ ሼርና ላይክ እያደረግን እንጀምር ወደ ቪዲዮ። ይህንን ቪዲዮ ተመልክታችሁታል ብዬ አስባለሁ። በቅርቡ ማለትም ከሁለት ቀን በፊት እንግዲህ በቦሌ አካባቢ የደረሰ አክሲደንት ነው ወይም የመኪና አደጋ ነው። ከዚህም አደጋ ህይወታችሁ ለተረፈ ሰዎች እንኳን እግዚአብሔር አተረፋችሁ ማለት እፈልጋለሁ። ነገር ግን በዛን ወቅት የተደረገ አንድ ነገር አለ ብዬ አስባለሁ። እንደምትመለከቱት ነው። ይህንን ሰው ተመልከቱት። እጁንም ይዩት፣ ይዩት። እያያችሁት ነው። ተመልከቱት። ምን እየፈለገ ይመስላችኋል? በዚህ ብቻ አልቋም። እሷን ወደዛ ካረጋት በኋላ ወደ መኪናው ገብቷል። ቆይ ጠብቁኝ ይሁት። መኪና ውስጥ ገብቶ ምንድነው እየፈለገ ያለው? በጣም መኪና ውስጥ ገብቶ ለብዙ ሰዓት ነው የቆየው። በእንደዚህ አይነት ያደጋ ጊዜ የሚፈጠሩ እንደዚህ አይነት ነገሮች አሉ፣ እንደዚህ አይነት መጥፎ ተግባሮች ማለት ነው። እንደው ለፈጣሪ ብላችሁ እንደዚህ አይነት ነገር አታርጉ ባካችሁ። በጣም በጣም የሚያሳዝን ተግባር ነው። ሰው ተቸግሮ እንደዚህ አይነት አደጋ ደርሶበት ሌላ ተግባር ነው ለመስራት የሚያስበው። እና ልቦና ይስጠው ነው የሚባለው። ብዙ አሉ፣ እንደሱ አይነት ብዙ አሉ። እና ልቦና ይስጧችሁ። በጣም በጣም በቃ የሚያሳፍር ተግባር ነው። ሰው ሊደነግጥ ይችላል በዛን ሰዓት ላይ፣ ብዙ ነገር ሊሆን ይችላል። ከራሱ ጋር አይሆንም። እና በቻላችሁት መጠን ራሳችሁን ጠብቁ ለማለት እወዳለው። ለጥንቃቄ ያክል ነው ይህንም ቪዲዮ ያመጣውላችሁ። ወደ ቀጣይ ቪዲዮች እንለፍ። አስረግጭ ነው የምነግርሽ ይሄ ወንጌል አይደለም ነገረሽ። ኢየሱስ ክርስቶስ ትልቁ አምላክሽ፣ ጌታሽ፣ መድኃኒትሽ ልታይው የምትጓጉው ምትኖሪለት ጌታዬ ያልሽው አምላክሽ በእሷ ማህፀን ውስጥ እንዳደረ በአንቺ ማህፀን ውስጥ ሊያድር አይችልም። መቼም ታውቂዋለሽ ህይወትሽን እሷን ከመረጣት ከዚህ ሁሉ ሴቶች ልዩ አድርጎ ከመረጣት ትውልድ ሁሉ ትውልድ ሁሉ ብጽሕት እንዲላት ከመረጣት ያችን ሴት ማክበር ካልቻልሽ ሸኔ እናት እንግዲህ እንደ እንትን እናንተም ተወርት እኮ ቆይ፣ እሺ፣ እንደው በሰው ራሱ ቢመሰል እና የወለደቻችሁ እናታችሁ አለች፣ ከዛ አባታችሁ አለ። አባቴ ነው የወለደኝ፣ አባቴ አባቴ ነው የወለደኝ ሳይሆን አባቴን ብቻ ነው የምወደው እሷን አልወዳትም አይነት ነገር ማለት፣ ይሄ ላይገናኝ ገናኝ ይችላል። ምሳሌው ግን እሷን መውደድ ካልቻላችሁ፣ እኔ አሁንም የምነግራችሁ ከጥልቁ ናችሁ በቃ። እሷን መውደድ ያልቻለ ሰው ውስጣችሁ የሆነ አንደኛ የሆነ ክፉ መንፈስ አለ። ጸልዩበት፣ ጸልዩበት። ሰው ሃይማኖት ማንቋሸሽ፣ የሌላን ሰው ሃይማኖት መሳደብ፣ በሌላ ሰው ሃይማኖት ሙድ መያዝ፣ ከዛ ደግሞ እነሱ ሊወዷታል ብለህ ስላሰብኩ መጽሐፍ ቅዱስ ያከበራትን ሴት ማዋረድ ይሄ ወንጌል ከመሰላችሁ እንግዲህ ይሄ እኔ በማውቀው ወንጀል ነው እንጂ ወንጌል አይደለም። ወንጌሉ ያስተማረኝ ፍቅር ነው። እኔ ወንጌሉ ያስተማረኝ፣ በነገራችን ላይ የመጀመሪያዋ ወንጌል ሰባኪ እኮ ነች፣ የመጀመሪያዋ ሴት ነች ጌትነቱን ሰሜት ያደረገች የመጀመሪያዋ ሴት ነች። በነገራችን ላይ አንተ ወንጌል ነው እያልክ የምትሰብከውን ወንጌል መስበክ የጀመረችው እሷ ነች። መጀመሪያ የሰበከችው እሱን ስሙት ብላ የሰበከችው የመጀመሪያዋ ሴት እሷ ነች። ኑሃሚን በጣም በጣም በጣም በቃ እኔ በራሴ ላመሰግንሽ እወዳለሁ። በጣም ትልቅ ሴት ነሽ። በጣም አስተዋይ ነሽ። ማንም ሊያስተውለው ያልቻለውን ነገር ነው እና የነገርሻቸው። እሷን ያልወደደ እኔ እንጃ አላውቅም፣ ብቻ የእሷ ፍቅር እንዴት አይነት እንደሆነ። የልጅቷን አነጋገር አይታችኋታል አይደል? በቃ እንደዛ ነው የሆነ ውስጥ ሲገባ ትክክለኛውን ነገር ስታውቅ እንዲ ነው ሰው በራሱ እንዲ ነው። እናቱን ጠልቶ ልጁ እየሆን ወዳለው ማለት በጣም እንጃ አላውቅም። ፍቅሯ ይደርባችሁ፣ ፍቅሯ ሲያድርባችሁ እንዴት እንደምትሆኑ ታያዩታላችሁ። ቅመሱት፣ መቤቴን ቅመሱት። በጣም በጣም ደስ የሚል ነው። እንዴት ነው ግራ የሆነ ነገር ነው እና ለማንኛውም ኑሀሚን በጣም በጣም በጣም እናመሰግናለን። እግዚአብሔር ያክብርልኝ። በጣም በጣም ትልቅ ሴት ነሽ። እናመሰግንሻለን። እንኳን ደህና መጣሽ እህታችን። ከዛ ከጥልቁ መንፈስ ከጥልቁ ጨለማ እንኳን በብርሃኑ ተመላለሽ

መቋሚያ ይዞ ከሌላ ከማንም ጋር አይደለም። በቀል ማንንም ይሁን ግን ከኔ ጋር ቆሙ እንዲያስቀድስ እፈልጋለሁ። ይሄ የልብ ምኞቴ ነው። ምኞት አይከለከልም እና በጣም ነው ምውድጆ ሲ ክብሩስ ፋሚላን ያለም የመጮህን ዘመን አሳልፎልኛል እና አሁን ነው የበረጋጋሻል ጩህ ጩህ ይለኛል ስለ ነበረው አሁን እንኳን እግዚአብሔር ይመስገን የሚያስችሆኝ ነገር ለቀቀኝ። ና ደረጋጋ እህታችን ኑሀሚን በጣም የተረጋጋሽ ሴት ናት። ና ከነ አኪም ከነ ፈለገም እዛ ላይ ያሉ ልጆች አሉና ጠይቃ፣ በስነ ስርዓት ተረድታ ትክክለኛው መንገድ ኦርቶዶክስ እንደሆነ አውቃ መታለችና እንኳን ደህና መጣሽ በሏት። በጣም በጣም ደስ የሚል ነው። መጠየቅ ነው ተረጋግጦ። እናንተ እንደዚህ እናንተ እንደዚህ ከማለት በቃ ተረጋግታችሁ መጠየቅ ነው። ምንም መጠየቅ የዚህን ያክልትን የሚል ነገር የለም። ካልተስማማችሁ ትተዋላችሁ፣ ከተስማማችሁ ደግሞ እንደሷ ተምራችሁ አውቃችሁ በተረጋጋ መንፈስ የሆነ ለመረጋጋት ራሱ እኳ አትፈልጉም እና በተረጋጋ መንፈስ ጠይቃችሁ ወደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መምጣት ትችላላችሁ። ሁል ጊዜም በሯ ክፍት ነው። ለማስተማርም ሁል ጊዜም ቢሆን ዝግጁ ናት። እንግዲህ ተመልከቱት። ልደተ ቃል ምን የሚል ቻሌንጅ ነው የጀመረው? መጽሐፍ ቅዱስ ለኦርቶዶክሳውያን የሚል ቻሌንጅ ጀምሯል። እንደውም የሄደ ያው እንደምታዩት እየጠየቀ መጽሐፍ ቅዱስ አላችሁ ወይ ሲላቸው የላቸው። ኦብቪየስሊ እንዴት ይኖራቸዋል? ኦርቶዶክስ ሆናችሁ ለአንድ ፔንጤ ሂደ መጽሐፍ ቅዱስ አለ ወይ ብለ ብጠይቆ እየተሳደብክ ነው ለምን? ቢያንስ ቢያንስ ሁለት መጽሐፍ ቅዱስ አለው

መጽሐፈ ሳሙኤል አ መጽሐፈ ሳሙኤል። ሰላም ሰላም። ማለበት ናዝራዊ ይባላል። እሺ፣ ከትዮ ተብነተ ፕሮቴስታንት ነኝ። የት ነው ብራስ ተሳረ ስካናው ግላዊት ቤተ ክርስቲያን። አንድ ጥያቄ እጠይቃለሁ። መልሱን ከመለስኩም ካልመለስኩም ሸልማለሁ። እሺ፣ የምነግርህን ቃል የትኛው የቅዱስ ጳውሎስ መልእክት ላይ እንደሚገኝ ትነግረኛለህ? እሺ፣ እሺ በፍርሃትና በመንቀጥቀጥ ሆናችሁ የራሳችሁን መዳን ፈጽሙ ይላል። የትኛው የቅዱስ ጳውሎስ መልእክት ላይ ነው የሚገኘው? አው ሶሪ፣ አላስታውሰውም። ግን የትኛው ላይ እንደሆነ አላውቅም፣ አላስታውሰውም። ስለዚህ ታነበውና ትመልስልኛለህ በኮመንት ላይ ቪዲዮ ላይ መድሎ ተጽድቅ እሺ። ሰላም ነኝ፣ አመሰግናለሁ። ሚሎስ በቃ ውርደት አይሰለቸውም። ከዚህ በፊትም ያሳየኋቸው ቪዲዮ አለና ስለ ሚሎስ ከታች ላይ ወይም ደግሞ ኢንዱስትሪ ላይ አስቀምጣላችኋለሁ። በቃ የሆነ የሆነ ትኩረት መሳብ የሚፈልግ ሰው በሆነ ነገር። አሁን እነሱ መጽሐፍ ቅዱስን ታውቃለህ አታውቅም እያሉ መጽሐፉን የቱ ጋር እንዳለ ምዕራፉን ቁጥሩን ኦርቶዶክስንም ፕሮቴስታንትንም ነው የጠየቁት፣ እንዳያችሁት የእኛንም ልጆች ጠይቀዋል። እኛ ሁሉንም እናውቃለን፣ ሁላችንም መጽሐፍ ቅዱስን ጠንቅቀን እናውቃለን ማለት አይደለም። የእኛ የራሳችን ድክመት ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን ለልጆቿ ቀርቶ ለሌሎች ፕሮቴስታንቶች አሁን እየደመሩ እየቀነሱ ቆራርጣው ምናምን ምናምን ከአንድም ሁለት መጽሐፍ አለን ብሎ የሚያወራውን ያዘጋጀችለት ኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ያስቀመጠችለት እስከዚህ ድረስ ያደረገችለት እሷ ናት እና ከእሷ ነው ይህንን የወሰደው እና የሆነ ከወሰዳችሁ በኋላ እሷ ላይ ደግሞ እንደማላገጥ ምናምን በጣም ያስጠላል። እና የራሱ ሰዎች ደግሞ እንዴት እንዳሳፈሩት አይታችሁታል። ምንም የሚያውቁት ነገር የለም። አንድ ሁለት ጥቅስ ይዛሉ፣ በጣም ያጠናሉ። ከዛ ከኦርቶዶክስ ጋር ለመከራከር ነው የሚፈልጉት እና የሆነ ያልተጨበጠ በስነ ስርዓት ያላወቁትን የሆነ ትርጉሙን ያልገባቸውን ነገር በቃ ለመከራከሪያ ለመከራከሪያነት የሚጠቅሟቸውን ብቻ ይይዛሉ። እሷን ምዕራፉንም ቁጥሩንም የት እንዳለ ሐዲስ ኪዳኑም ብሉይ ይሁን ሁሉንም ያውቃሉ። እሷን ማንም እንትን የማይል የለም፣ ፕሮቴስታንት ሆኖ የማያውቅ የለም። ነገር ግን እንዲህ ሲጠየቁ ምንም የማይመልሱ ናቸው እና እኛ ጋም እንዳለ ሁሉ እነሱ ጋም አለ። ሜሎስ ተረጋጋ፣ ከመዋረድ እግዚአብሔር ይሰውር። እንቀጥል። ፕሮቴስታንቱን የምጠይቀው ጥያቄ አለ። መጽሐፍ ቅዱስ ብቻ ከሆነ የምትከተሉት መጽሐፍ ቅዱስ ውስጥ ብዙ የተጻፉ ነገሮችን ግን አትከተሏቸውም። ለምሳሌ በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ሴት የቤተ ክርስቲያን መሪ የምትሆነው? የለም። ሶላ ስክሪፕቱራ ውሸት፣ ውሸት። በየትኛው መጽሐፍ ቅዱስ ጥቅስ ነው ቤተ ክርስቲያን ውስጥ እንደልባችሁ በልሳን ጩሁ የሚለው የለም። ግን ሶላ ስክሪፕቹራ ሶላ ስክሪፕቹራን የምትጠቀሙት ከኦርቶዶክስ ጋር ለመ ኦኬ፣ እኝን መምህር እንደሰማችኋቸው ምን እያሉ ነው? በፕሮቴስታንት ውስጥ መጽሐፍ ቅዱስ ብቻ የሚል ትምህርት ቢኖርም ግን ውሸታቸውን ነው እያሉ ነው። በምን መልኩ አሉ? ይህን ለመረዳት በነገራችን ላይ ቪዲዮውን ማለት ነው ሶስት ነጥቦችን ላንሳ። የመጀመሪያው ነጥብ በምን መልኩ ነው ያነሱት? እንደ ፕሮቴስታንቶቹ መጽሐፍ ቅዱስ ብቻ ቢሉም ግን መጽሐፍ ቅዱስ ላይ የሌለ ልምምድ ግን አላቸው። ለምሳሌ አሉና ሴት ልጅ በኤርሲያኑ ውስጥ ፓስተር ትሆናለች፣ እነሱ ጋር ግን ይህ መጽሐፍ ቅዱስ ላይ የለም አሉ። ሰውኬት ነው ያገኙት፣ ከመጽሐፍ ቅዱስ ሳይሆን ከሰዎች ስለ መጽሐፍ ቅዱስ ብቻ የሚሉት ውሸት ነው። ሁለተኛ እንደ በኤርሲያኑ ውስጥ ሰው እንደ ልቡ እየወጣ ልሳን ይናገራል። ይህ ነገር መጽሐፍ ቅዱስ ላይ ያለው አሉና የለም ስለዛ ከየት ያገኙት? ከሰዎች ስለዛ፣ ሰዋዊ የሆነ ትምህርት ስላላቸው መጽሐፍ ቅዱስ ብቻ የሚሉት ውሸት ነው። እንደ ኦርቶዶክስ ጋር ለመጨቃጨቅ ያህል ነው አሉ። የመጀመሪያው ነጥብ አዎ ትክክል ናቸው፣ መጽሐፍ ቅዱስ ብቻ ይላሉ እንጂ መጽሐፍ ቅዱስ ብቻ እያሉ ግን መጽሐፍ ቅዱስ ብቻ የሚባለውን ትምህርት የማይቀበሉ ናቸው ፕሮቴስታንቶቹ ራሳቸው። ሁለተኛው ነጥብ ግን እሳቸው እራሳቸውም መጽሐፍ ቅዱስ ብቻ ይላሉ ግን አይቀበሉትም። እንዴት ያላችሁ እንደሆነ ለምሳሌ ጥምቀት አያድንም ብለው ነው የሚያስተምሩት፣ ግን መጽሐፍ ቅዱስ ላይ ጥምቀት አያድንም ሳይሆን ጥምቀት ያድናል ነው የሚለው ሊትራሊ ለምሳሌ ጥምቀት ያድናል ይላል መጽሐፍ ቅዱስ። ለምሳሌ ለያ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ሰው ጥምቀት እንደሚያድን መጽሐፍ ቅዱስ እያስተማረ እሳቸው ግን መጽሐፍ ቅዱስ የማያስተምረውን ካስተማሩ እሳቸውም የዚው እንግሊን የሰዎችን ትምህርት ይዘዋልና የነዚው እንግሊን ሰዋዊ ትምህርት በማስተማራቸው መጽሐፍ ቅዱስ ብቻ የሚሉት ያው የርሳቸውን ቃል ለመጠቀም ውሸት ነው ማለት ነው። ቅዱስ ቁርባን ላይ የሚሄድ እንችላል ሌሎችም ትምህርቶች ላይ ከመጽሐፍ ቅዱስ ውጪ የሆነ ትምህርትን ስለሚያስተምሩ መጽሐፍ ቅዱስ ብቻ የሚሉት ትምህርት ውሸት ነው። ስለዛ ሶስተኛው ነጥባችን መጽሐፍ ቅዱስ ብቻ የሚለውን ትምህርት የምንቃወመው እኛ ብቻ ሳንሆን ፕሮቴስታንቶችም ናቸው። ልዩነቱ ምንድነው ካላችሁ፣ ስንቃወም እነርሱ መጽሐፍ ቅዱስ ብቻ እያሉ ነው የሚቃወሙት። እራሱ መጽሐፍ ቅዱስ ብቻ በማን ነው የሚቃወሙት? በሰዊ ትምህርት፣ በሰው ሰራሽ ትምህርቶች። እኛ ደግሞ መጽሐፍ ቅዱስ ብቻ የሚለውን ትምህርት የምንቃወመው ከሐዋርያት ጀምሮ የመጣ ሐዋርያዊ የሆነ አስተምህሮ አለ። አስተምህሮውን ይዘን ነው መጽሐፍ ቅዱስ የምናነበው እና መጽሐፍ ቅዱስ ብቻ የሚለውን ትምህርት እንቃወማለን። የምንቃወመው በሐዋርያዊ ትምህርት ነው ነው ልዩነቱ እንጂ መጽሐፍ ቅዱስ ብቻ የሚለውን ትምህርት እኛም ፕሮቴስታንቱም ይቃወሙታል። እነሱ እያሉት ነው መጽሐፍ ቅዱስ ብቻ እያሉ ነው የሚቃወሙት። ያ ነው ይቆየ። ያ እንግዲህ እንደተከታተልነው ነው። ለወንድማችን አክሊል ቃለ ሕይወት ያሰማልን፣ መንግሥተ ሰማያት ያውርስልን፣ የአገልግሎት ዘመኑን ያብዛልን ወንድማችን። እናም ደግሞ ፕሮቴስታንቶች የሆነ የተደበላለቀባችሁ ነገር አለና የሆነ ለመረጋጋት የሆነ ከኦርቶዶክስ ጋር የሆነ ግብ ግብ ለመፍጠር ለመከራከር፣ ምናምን ምናምን ምናምን ሳይሆን የሆነ ተረጋግቶ እንደ ኑሀሚ ማለት ነው ተረጋግታችሁን ለመጠየቅ ሞክሩ። ይሄ ሰውዬ ብዙዎቹን ነገሮች አይቀበልም፣ ብዙ ነገሮች ደግሞ የሚቀበላቸው ነገሮች አሉና፣ የሆነ እየተቀራረበ ያለ ነው። የሆነ የመረረው ሰውዬ ነው። እና እንዴት እንደመረረው ፕሮቴስታንት በጣም እንዴት እንደመረረው ላሳያችሁ። ባጢአተኛው ድንኳን ጻድቁ ቆመሃል ምናን እያሉ ማለት ነው። ወይኔ ወይኔ፣ ኧረ የሆነ ቦታ እንቀየር፣ ቸርች መቀየር አለባት፣ እየቀደሙን ነው። ፕሮቴስታንት ውስጥ ውበት ኖሮ አይደለም። እውነት ልንገራችሁ፣ አሰሙኝም እንደማ እንደም እንደማሰማው አውቃለሁ። ውረዱ፣ እውነት ነው ምላችሁ። ፕሮቴስታንት ቸርች ምን ሚጥም ነገር ኖሮ ምን ሚስብ ነገር ኖሮ ምን የሚያምር ነገር ኖሮ ተሰደብን፣ ተነቀፍን፣ ተበላላን፣ ተጠላላን፣ ተሰዳደብን። እዛና ደወሉ ምናምኑ ያምራሉ። ያው እንግዲህ እንደተከታተል ነው ነው ሰውየው ብዙ ነገሮችን እያየ እያየ በመጣ ቁጥር በጣም ደብሮታል። ፕሮቴስታንት ላይ ያለው ነገር በጣም አስጠልቶታልና ኦርቶዶክስ ቤተ ክርስቲያን እንደምትለይ፣ እንደምንበልጣቸው ትክክለኛው አምላክ ቀጥተኛው መንገድ ኦርቶዶክስ እንደሆነ ፈጣሪያችን ጌታችን መድኃኒታችን ኢየሱስ ክርስቶስ ኦርቶዶክስ ጋር እንዳለ ያምናልና የሚዞት ይሁን ወይም ደግሞ ሌላ ነገር ይዞት ይሁን አላቅም። ብቻ እያጠራው እያጠራው እያጠራው ቀስ ብሎ ሚመጣ ይመስለኛል። ብዙዎቹን ነገሮች አይቀበላቸውም እና ይህም ሰውዬ በቅርቡ እንደሚመጣ ተስፋ አደርጋለሁኝ። እናም ደግሞ ሶፎን ያስደሙ ያለውን አይተን እንመለስ። ስርዓት ጋር በተያያዘ ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ወደር አይገኝላትም። በካቶሊክ ብትሄድ፣ በፕሮቴስታንት ብትሄድ፣ በጆቫዊትነስ ብትሄድ፣ በምናምን ብትሄድ አታገኝም ይህን ስርዓት። ስለ ማርያም እያሉ ያካፍላሉ ስለመብርሃን እያሉ ያካፍላሉ። ስለ እግዚአብሔር እያሉ ያካፍላሉ። ስለ መድኃኒታችን ስለ ጌታችን ስለ ኢየሱስ ክርስቶስ ይኸው እያሉ ያካፍላሉ ያካፍላሉ። መልካሞች ናቸው። መልካሞች ናቸው። ጥሩዎች ናቸው። እኔ እዚህ ስለ ኢትዮጵያ ኦርቶዶክስ ቤተ ክርስቲያን ያለ ልብ ከፈት ያለ ነው። እንደ ድሮ ይሄ ባለማወቅ ዝግት ያልኩ ብቻ አይደለም። አሁን ከፈት ያለ ልብ አለ። ለመስማትም ዝግጁ ነኝ ለማዳመጥም በጣም ዝግጁ ነኛው፣ ዝግጁ እንዴት እንደሚያስደስት የዛፎቹ የሚለው ሁሉ እጣኑ ምን ሆኔ በጣም ነው የምትደሰተው። ደስ ይላል። አለባበሳቸው፣ ሴቶቹ አለባበሳቸው በስነስርዓት፣ ወንዶቹ አለባበሳቸው፣ ስርዓታቸው። ኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ የምትገርም የምትደንቅ ነች። እንድች እንደ ፔኒን ከናታወጣላትም ስርዓቷ ያው እንግዲህ ሶፎንያስን እንደተከታተልነው ነው። ያንም ሰውዬ እንደሰማነው ነው። በጣም በቃ እኔ አላቅም የሆነ ምን እንደሚይዛቸው፣ እኔ በእምነት ጉዳይ ሼም ሊይዛቸው አይገባም። በቃ ትክክለኛ ከሆነ ኦርቶዶክስ ተዋህዶ የምትለይ ከሆነ ስርዓቷ ሁሉ ነገሯ፣ በቃ ሁሉም ነገሯ የሚለይ ትክክለኛ ቀጥተኛ ከሆነች ለምንድነው የማትመጡት? ለምንድነው ሰው የምታፍሩት? ከምንም በላይ ከማንም በላይ ጌታችን መድኃኒታችን ኢየሱስ ክርስቶስን እኮ ማክበርና መውደር ትክክለኛው መንገድ የእሱ መንገድ መከተል አለባቸው አይደል እንደ ጊዜ ሲሄድ አይቆይም ና ነገ ምን እንደምትሆኑ አይታወቅም ዛሬ ማደራችሁ ምናምን ሞልቶላችሁ ምን ማለቱ ምናምን አትዩት መቼ እንደምትሞቱ መቼ እንደምትጠሩ አታውቁትም እና በጊዜ እንደኔ እንደኔ እንደ ኑሀሚን በጊዜ ተምራችሁ አውቃችሁ ዝም ብላችሁ ዘላችሁ ገቡ አይደለም አውቃችሁ ጠይቃችሁ ትክክለኛውን ነገር ከተረዳችሁ በኋላ አዎ ትክክል ነው ሳትገቡት ራሱ ትክክል ነው እያላችሁ ነው አደለ። ግን የበለጠ ስትገቡ ትምህርቶቿን አውቃችሁ ትክክል ነው ብላችሁ ካመናችሁ ትጠመቃላችሁ። የእግዚአብሔርን ልጅነት ታገኛላችሁ። ትክክለኛው ቀጥተኛው መንገድ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ጋር ነው እና ኦርቶዶክስ ጋር ነው። በቃ በአጠቃላይ ኦርቶዶክስ ሁኑ ለማለት እወዳለው እኔ እንደ እህትነት ለዛሬ ያዘጋጀሁላችሁ ቪዲዮ እኒን ይመስላሉ አዘጋጅቼ ያቀረብኩላችሁ፣ እኔ ሶስት እና ካሱ እባላለሁ። ስትገቡ ሰብስክራይብ እና ላይክ ያላደረጋችሁ አሁን ሰብስክራይብ እና ላይክ እንድታደርጉ በትትና ጠይቃችኋለሁ። ኮመንት ላይ ደግሞ በጨዋነት በጨዋነት ሀሳብ አስተያየታችሁ እንድታስቀምጡልኝ። በሌሎች ቪዲዮዎች እስከምንገናኝ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ።